ዲያስፖራ ቢልዲንግ ዋንና ቢልዲንግ ቱ ብለን አውጥተናል። ዲያስፖራ ቁጥርና ቁጥር ሁለት ብለን የህንፃ ስም ሁሉ አድርገናል ማለት ነው። ሞረር ዲያስፖሮች እንዲጠቀሙ እኛ ዲዛይን ለየት የሚያደርጉ የዲኤምሲ ዲዛይን ዱባይ ዲዛይን ይባላል። ምን ማለት ነው? ቅድም እንዳልኩ ዱባይ ለቤቶቹ ላይ ዋን ኦፍ ሳሉን ከፍ ሳሎን አታገኝም። እሱ ዙር በኋላ ዲኤምሲ ሪሴት ከባንክ ጋር በሚኖሩ ጋ ከምብደ ዲኤምሲ ሪሴት ከባንክ ጋር ያመቻቻል ማለት ነው። እሱን ደግሞ አብሮ ከሆኑ ጋር ሌተር አለች ማተብ ያለበት ፊርማ አለበት። የድርጅቱ ሄድ ያለበት ማለት ነው። እሱን አድርገን እንሰጣለን ስለዚህ፣ ለምሳሌ ሴት ከባንክ ጋር ያመቻቻል ማለት ነው። አላው ከሴኩሪቲ አንጻር ደግሞ እዚች ጋር እንደምታያት ቻድ ኤምባሲ ናት፣ ፍለፊታችን ላይ የምትገኘው። ያው ኤምባሲ አጠገብ የሚገዙ ሰዎች ከሴኩሪቲ አንጻር ያው በደንብ መጠበቅ አለበት። ሁለቱም ደግሞ ከፍጥነት አንጻር ያው ብዙ ጊዜ ዲሌ ሊኖር አይችልም። ኤምባሲ ያለበት ቦታ ላይ ቶሎ ሰርቶ ግዴታ ማስረከብ አለበት። ሰላም ሰላም! የተወደዳችሁና የተከበራችሁ የቢነሳራ ሚዲያ ተከታታዮች እንዴት ሰምታችኋል? በእያላችሁበት እንደተለመደው ሞቅ ያለ ሰላምታችን ይድረሳችሁ እያልን ዛሬ እዚሁ መብራት አካባቢ ከሚገኘው ዲኤምሲ ሪል እስቴት እያስገነባው ከሚገኝ ሪል እስቴቶች ተገኝተን ስቱዲዮ ጀምሮ እስከ ባለ አራት መኝታ መኖሪያ ቤቶችን ወቅታዊ ገበያቸው ምን ይመስላል ከሚለው በተጨማሪ ዲኤምሲ ሪል እስቴት ላይ ኢንቨስት ስታደርጉ ሊኖሩ የሚችል ሪተርኒንግ ኢንቨስትመንት ምን ይመስላል የሚለው መረጃ ወደ እናንተ የምናደርስ ይሆናል። አብራችሁም ቆዩ። እንኳን ናቆያቸኳን እናቆየ ወደ ዋናው ጥያቄዎች ከማለፌ በፊት ስምህና የስራ እስካሁን ድረስ ለምን ያህል ደመኞች የቤት ባለቤት እንዳደረገ እና ምን ይሰራ እንደነበር። ስሜ ሚሊክ ደስታ ይባላል። ሱፐርቫይዘር ነኝ። ዳንኤል ማሞ ካምፓኒ በፊት ሰርተናል። አዋሳ ከተማ መንገዶች በደንብ ሰርቷል። በዩኒቨርሲቲ ደረጃ ደግሞ አረማ ዩኒቨርሲቲ ላይ ትላልቅ ቢልዲንጎችን፣ ትላልቅ ህንፃዎችን ሰርቷል ማለት ነው። ከዚህ በፊት ደግሞ እዚሁ ሳይታችን ጎን ደግሞ ወደ 43 የሚሆኑ ቪላ ቤቶችን ደግሞ ዴሚስርት ሰርቶ አስረክቧል ማለት ነው። ስለዚህ በአሁኑ ሰት ዴሚሲ በደንብ እየተንቀሳቀሰ ያለ፣ በደንብ እየሰራ ያለ ካምፓኒ ነው ማለት ነው። ስለዚህ የመጣው ዴሚሲ ማሞ ካምፓኒ ነው ማለት ነው። ስለዚህ በሲስተር ካምፓኒዎች አሉት። ዲምሲ ፋውንዴሽን አለ፣ ዲምሲ ማርበል አለ፣ ዲምሲ ባርና ሬስቶራንት ወይ ደግሞ ካፌ አለ ማለት ነው። ስለዚህ ከዚህ ከዚህ አንግል በደንብ ማርኬቱ ላይ ዲምሲ ሪልስቴት እየተንቀሳቀሰ ያለ ድርጅት ነው ማለት ነው። ዲምሲ ሪልስቴት ከሌሎች ሪልስቴቶች ጋር የሚለይበት ትልቁ ነገር የሚጠቀምበት አሉሚኒየም ፎርሞክ ነው። ይህንን አሉሚኒየም ፎርም በመጠቀማቸው ለሕንፃው ከሚሰጠው የጥራትና የጥንካሬ አንፃር ምን ይመስላል? ይህ ቴክኖሎጂ ምንድነው? ከኮሪያ ሀገር የሚመጣ ቴክኖሎጂ፣ አዲስ ቴክኖሎጂ ብዙ ጊዜ ቤት ሲሰራ በእንጨት በጣውላና በፓኔል ነው። እንደዛ ሲሆን ጊዜ ይፈጃል። ከአንድ እስከ ስምንት ቀን ውሃ እያጠጣ ምናምን፣ ግን በአልሙኒየም ፎርም ሲሆን በአንድ ሳምንት አንድ ስላብ በወር አራት ማለት ነው። ስለዚህ ፈጣን ቴክኖሎጂ ነው ማለት ነው። ስለዚህ በዚህ ቴክኖሎጂ ብዙ ጊዜ ካየን ሪል እስቴቶች አይጠቀሙትም። ለምን ውድ ነው። ግን ምንድን ነው ዲኤምሲ ግን ሰበታ ላይ ጠጠር ማምረቻ ኮንክሪት ማምረቻ ስላለው ሂሳቡን በዛ የሚያካክሰው ማለት ነው። ሶ እንደሚደረገው አልሙኒየም ፎርምወርኩ ቤዝመንቱ ከተሰራ በኋላ አልሙኒየሙ ይቀመጣል። ከዛ ሙሉ ዙሪያው ግድግዳ ኮንክሪት ይሆናል ማለት ነው። ከዛ ቤት ሙሉ በሙሉ ኮንክሪት ሲሆን ሪዲዛይን ማድረግ አላል እዛ ቅርብ ጊዜ እንትን ያለው የተመረቀው በበዛ ፍጥነት ስለተሰራ ነው ማለት። ስለዚህ እንደ ጣውላ እንደ ፓኔል የሚያገለግል ማቴሪያል ነው ማለት ወደ ሌላው ደግሞ አንድ ህንፃ ካየን ለመለሰን ስምንት ወር አስሮ ሊፈጀው አንድ ነጻ ሻርፕ አድርገህ ለመለሰን ያንን ጊዜ ይቆጥብልናል ማለት ነው። ሲፈታ ስሙዝ ነው። ስለዚህ ከአንድ እስከ ስምንት ቀን ጊዜ የምትፈጀውን እዛ ጋር በጣሉ ነበፓን የሚሆነውን ጊዜ እዚህ ጋ ይቆጥብላል ማለት። ስለዚህ ፈጣን ቴክኖሎጂ ነው ማለት ነው። ዲኤምሲ ሪል እስቴት ካየን ከሌላው ሪል እስቴት ጋር በብዙ መንገዶች ይለያል። ምሳሌ አሁን ዲኤምሲ ሪል እስቴት ጋር ስትመጣ ካየን ማርኬቱ ላይ ብዙ አይነት ሪል እስቴት አለ። አዲስ አበባ ላይ 203 የሚሆን አለ ማርኬት አናገሱ ሰናዩ ማለት ነው። ግን ዲኤምሲ ሰው እየመረጠ መጥቶ የሚገዛው ምንድነው ኮምፓውንድ ነው ኮምፓውንድ ሲሆን ግቢ ነው። ግቢ ሲሆን ደግሞ የልጆች ልጆች መጫወቻ ስፍራ አለው፣ መዋኛ ገንዳ አለው፣ ሁሉ ነገር የተሟላ ነው ማለት ነው። ስለዚህ ከዛ ግን በአሁኑ ሰዓት ዲኤምሲ ላይ የማይመርጠው ሰው የለም ማለት ይቻላል። ካየን ደግሞ ሌላ ሪል እስቴት ላይ ካየን ወደ ሁለት ወይ ሶስት ሊፍት ሊያደርጉ ይችላሉ። እኛ ጋር ግን አንድ ህንፃ ላይ አምስት ሊፍት ነው ያደርገው ማለት ነው። አራቱ የሰው ሊፍት አለ፣ አንዱ ደግሞ የቃ ሊፍት ነው ማለት ነው። ምክንያቱም አራተኛ ፍሎር የገዛ አስራ አምስተኛ ፍሎር የገዛ የቃ ሊፍት ከሌለ አሸክመን ይዘን የምትሄደው እኛ ጋር ግን ይቃ ሊፍት አለ ለብቻው ሰርቪስ ሊፍት አድርገናል ማለት ነው። ሌላ ደግሞ ማንሳት የምንፈልገው ስለ ትረስት እሹ ነው። ግንባታው ስታስከሄዱ እራሳችሁ በበጀታችሁት ባጀት ነው ወይስ ከሽያጥ ባገኛችሁት በጀት ነው ግንባታችሁ እያስከሄዳችሁ የምትገኙት? የትረስት እሹ ላይ ዲኩሪቲ ምን ይመስላል? እኛ ጋር አሁን ለየት የሚያደርገው ምንድን ነው፣ ትረስት እሹ ላይ ችግር አይኖርም። ምክንያቱም አሁን የምናስተናገዷት ቢሮ ራሱ የዲኤምሲ ኦፊስ እኛ ህንፃ ነው ማለት ነው። በጣም ትልቅ ህንፃ ነው። እዚህ ህንጻ ላይ ካየክ ከታች ላይ ግራውንድ ላይ ካየ ስትገባ ምናልባት ንግድ ባንክ ርስ፣ ስለዚህ ወደ ሳይታችን ግን ስንመጣ አሁን እኛ ጋር ስትመጣ አስረኛ ፍሎር የደረሰ አለ፣ አምስተኛ ፍሎር ደንበኛው ገና እንትን ክፍያው ሽያጩ ሳይጀምር በፊት አንድ ከረቢትንም አይገዛም ማለት ነው። ከዛ ግን እኛ ግን አስቀድመን ነው ማለት ለዛ ነው እኛ ቀድመ ክፍያዎቻችንም ከ8% ያደረግነው ለምን እንደሆነ ለትረስት ሹ እንዲመች ነው ማለት። ያቱ እንዳልከው አንድ አንድ የሚያደርጉ ይኖር ነው ገንዘብ የሰብሰው ምን ምናምን ያን ነገር ደግሞ አሁን በመንግስትም በምንም አሁን ብዙ ነገሮች ሩሎች እየወጡ ህጎች እየወጡ ስለሆነ እኛ ጋ ግን ምንድን ነው አስቀድመን ነው ማለት በራሳችን በጀት በራሳችን ኢንካም ነው ማለት የተንቀሳቀስን ያለው ማለት። የሽያት የሽያጥ ሂደታችሁስ ምን ይመስላል? ለሁሉም አመቺ ነው ወይ? ሀገር ውስጥና ሀገር ውጭ ላሉ እንዴት ነው የምታስኬዷቸው? ለሁለቱም እኛ አመቺ አድርገናል። ግን ምንድን ነው እንዲህ ምስሌ 8 ፐርሰንት እየገዛ ያለው ዲያስፖራ ዲያስፖራ ውጭ ሀገር ያሉት ወንድሞቻችን አሉና 8 ፐርሰንት እንደውም በህንፃዎች ደረጃ ካየን ዲያስፖራ ቢልዲንግ ዋን ና ቢልዲንግ ቱ ብለን አውጥተናል። ዲያስፖራ ቁጥር ና ቁጥር ሁለት ብለን የህንፃ ስብሉ አድርገናል ማለት ነው። ዲያስፖሮች እንዲጠቀሙ ካየን ብዙ ጊዜ ካየን ርሴት ላይ ቅድመ ክፍያ የሚሆነው 15 ፐርሰንት፣ 20 ፐርሰንት እኛ ጋር ስምንት ፐርሰንት ነው። በስምንት ፐርሰንት ጀምሮ

ወረቀቶች ይዘጋጃል፣ ሁለት ውል ይዘጋጃል። አስሮት አስሮት ፔጅ የሚሆን አንደኛው ውል እዛው ደንበኛው ፈርሞ ራሱ ያስቀራል። አንዱ ደግሞ ፈርሞ ወደዚህ ይልካል። ስለዚህ ዲኤምሲ ሪል እስቴት በሚፈልገው ወይ ደግሞ ደንበኛው በሰጠን አድራሻ ያለበት የሚኖርበት አሁን ምሳሌ የሚኖር ቺካጎ ከሆነ የቺካጎ ወይ ደግሞ የሚኖረው ሜሪላንድ በካሬ ደግሞ ከሰባት ስምንት ጀምሮ ለዲያስፖራ አሙሻሽ ተራበት። ኦኬ፣ እነዚህ አሁን የጠቀስክልኝ ዲያስፖራ አሁን ወኪል ለማግኘት የማይችል? አዎ፣ ለምን አሁን ውክልና ለማግኘት እንደገና እንትን ሂዶ ውጭ ጉዳይ ሂዶ ምናምን ፕሮሰስ አለው መሰለኝ፣ እዛ ውጭ ሀገር። ስለዚህ ያን ነገር እኛ ከታርቀ ማምራ። ስለዚህ ደንበኛው በራሱ አድራሻ በራሱ ስም በራሱ ቤት መግዛት ይችላል ማለት ነው። በዶላር ሲከፍል እና በብር ሲከፍል ያን ያለ ይወታል አሎ። የተወሰነ ቅናሽ እናደርግለታለን። በዶላር ሲከፍሉ ቅናሽ አለው ማለት ነው። ቅናሽ አለው። ኦኬ ካሪያቸው እስከ ስንት ጀምሮ ነው እስከ ስንት ያላቸው? እኛ ጋር ከስቲዲዮ ጀምሮ አለን። ስቲዲዮው እኛ ጋር 56 ካሬ ነው። ባለ 1 69 ካሬ፣ 71 ካሬ እና 72 ካሬ ባለ ሁለት ጋር ስንመጣ ትንሹ 103 ካሬ አለን እና 112 ካሬ አለን። 123 ካሬ አለን። 126 አለን። 134 148 ትልቁ 148 ነው ማለት ነው። ባለ 3 ጋር ስንመጣ 144 ካሬዎች ይኖሩናል። 145 ካሬ አለን 153 አለን 154 አለን 161 ያለ ይሄዳል ማለት ነው። ባለ አራት ጋር ደግሞ ስንመጣ 173 ኦልሞስ ባለ አራት ሜትሮቹ እያለቁ ነው ያሉት፣ ምክንያቱም ያው ዲያስፖሩ በደንብ የሚፈልገው ሰፋፊ ስለሆነ ሞር እያለቀ ያለውና የተወሰነ ሶስት ቤት አራት ቤት ነው ይቀር ባለ አራቱ ማለት ነው። ስለዚህ 173 ካሬና 68 ካሬዎች አሉ፣ 190 እና 180 ካሬ ያለ ማለት ነው።

በካሬ 78 ሺህ ይሽጥ ያለ ነው። ስለዚህ ማላት ማለት ምንድነው? ቶታል ፕራይስ ላይ 3 ሚሊዮን ቀን ሰላም ማለት ነው። ስለዚህ ከጊዜ በኋላ ከሶስት ቀን ካራቀ በኋላ የዋጋ አይኖርም ማለት ነው 97 ሺህ ይሆናል። በዚህ ላይ ግን 8% መክፈል ያለባቸው የግንባታው ሂደቱን ምን ላይ ሲደርስ ነው? አሁን እኛ ጋር ደግሞ ዲኤምሲ ሰው እየመረጠ ያሉ ለምንድን ነው የምናስከፍሉ? እኛ ጋር በግንባታ ሂደት ነው። በዛው ያከፋፍል ሂደት ጋር ስንመጣ ሁለት አይነት ያከፋፍል ሂደት አለ። አንደኛው በታይም ሬንጅ ወይ ደግሞ በጊዜ ገደብ ማለት ነው። ሁለተኛው ደግሞ በግንባታ ሂደት ነው። 89% ሚሊዳር ሴቶች የሚጠቀሙት በታይም ሬንጅ፣ እኛ ጋር ግን የምንጠቀመው ምንድ ነው በፕሮግረስ ነው ማለት ነው። ዛሬ አንተን የመጀመሪያው ክፍያ ዛሬ ከፈልካ፣ 8 ፐርሰንት ይባላል አድቫንስ ነው። ቀጣይ ላይ ሁለተኛ ክፍያ የምትከፍለው ፕሮግረስ አይተክ ፋውንዴሽን ምናምን ተሰርቶ ሲያልቅ፣ ከዛ ሶስተኛ ክፍያ ደግሞ የምትከፍለው ደግሞ ምንድ ነው 15 ፐርሰንት ከፍላለ መቼ ሰከንድ ፍሮ ሲደርስ ህንፃው ማለት ነው። ከዛ ስምንተኛ እያለ ከዛ 14 20 እያለ ሄዳል ማለት ነው። ስለዚህ በግንባታ ሂደት ነው ማለት ነው። በግንባታ ሂደት መሰረት ነው የሚወሰነው ማለት ፕሮግረስ ነው። ለምን ለደንበኛም ለትረስቲሹም ለትረስቲሹም ለደንበኛም ተመራጭ አረጋል። ግን ተሰራ ማለት ስራ በሁለት ወር ሶስት ወር ከፈልካል ያለ ዛሬ እኔ ዲኤምሲ ሪል እስቴት ላይ ኢንቨስት አድርጌ ማለት በተለያየ ምክንያት እኔ መክፈል ካልቻልኩኝ መጀመሪያ ላይ ኢንቨስት ያደረኩት ለሶስተኛ ወገን መሸጥ ብፈልግ አትሬፌት ሊሆን ይችላል። ዲኤምሲ ሪል እስቴት ምን አይነት ትብብር ታደርጉልኛላችሁ? አሁን እኛ ጋር ምን አድርገናል መሰለህ፣ ክፍያ መክፈል የማይችል ሰው ከሆነ አሁን ምሳሌ የመጀመሪያ ክፍያ ከፍለው እያንዳንዱ ክፍያ ቢያንስ እኛ ከስድስት እስከ ስምንት ወር እስከ አስር ወር ጊዜም እንሰጣል፣ ሁለተኛ ክፍያ እንዲከፍል ማለት ነው። ሪላክስ ሆኖ ከፍላለሁ ካለ የሶስት አመት ፕሮጀክቱ ላይ ካለ እሱ ላይ ሪላክስ ሆኖ መክፈል ይችላል ማለት ግን ምን አድርገናል አሁን እኛ ጋር የመጀመሪያውን ክፍያ መክፈል ከፈላ ቀጣይ ያው ከአስር ወር ወይ ከስምንት ወር በኋላ ነው ቀጣይ ክፍያ የሚሆነው እሱ ነው መክፈል ካልቻለ በደብዳቤ ማራዘም ይችላል አዎ ሶስት ወርም አራት ወር ከዛ በኋላ ማራዘም ይችላል አሁን ከቀን በላይ ደሞ ከሆነ ገና እየተጀመረ ያለ ፕሮግረስ ላይ እሱ ላይ ማድረግ ይችላል ማለት ነው ዲኤምሲ ሪል እስቴት አገልግሎት ያመቻቻል ይነገራል እና የእሱ እውነታው ምን ያህል ነው ምን ያህል ፐርሰንት ነው ከባንክ ጋር በመቻቸት ጋር የህሊና እረፍት መስጠት የሚችለው አዎ አሁን ምን አድርገናል ዲኤምሲ ጋር ስትመጣ ዲኤምሲ ከባንክ ጋር እያመቻች እየሰራበት ነው ያለው። ያ ማለት ምንድን ነው? ደንበኛው የመጀመሪያ ክፍያ 8 ፐርሰንት አላ ከዛ ቀጣይ 15 ከዛ 15 ይሆናል፣ 38 ፐርሰንት ይሆናል። በዛኛው ደግሞ ስንድ 10 ወይ ደግሞ 40 ፐርሰንት። ያ ማለት ምንድን ነው? ከሶስት ዙር በኋላ ዲኤምሲ ርሴት ከባንክ ጋር በሚኖሩ ከዲኤምሲ ርሴት ከባንክ ጋር ያመቻቻል ማለት ነው። እሱን ደግሞ አብሮ ከሆነ ጋር ሌተር አለች ማተብ ያለበት ፊርማ አለበት፣ የድርጅቱ ሄድ ያለበት ማለት ነው። እሱን አርገን ይሰጣል ማለት ስለዚህ ዲኤምሲ ሪል እስቴት ከባንክ ጋር ያመቻቻል ማለት፣ ከአምስት ባለው ይህር ያደርገዋል ማለት አመት ማለት ነው። ምን ያህል ፐርሰንት ቅድመ ክፍያ ዲኤምሲ ሪል እስቴት ላይ ኢንቨስት ማድረግ ነው? ሲከፍል አብሮ ከውሉ ጋር ይሰጥተዋል። ስምንት ፐርሰንት ከክሱ መክፈል አለበት። ደግሞ ቀጣ ያለው ከባንክ ሌተሩ ተጽፏል በኋላ እስቴት ከባንክ ጋር ውስጥ ዲዛይናችንን ውላችን አብረን እንደምንሰጠው ማለት ነው። የእናንተ ሪልስቴት ምን ያህል ነው ሪሴል ባሊያቸው? መልካም ጥሩ ጥያቄ ነው። ባይዘ ወያሁን እኛ ዲኤምሲ ቤት እየሸጥን ሳይሆን ሁለት ለመን ነገር እያደለ ነው። በካሬ ከ78 ሺህ ብር ጀምሮ ያስቀመጥ ያስቀምጥ ነው። ስለዚህ ዲኤምሲ ላይ ሁሉም ሰው መጥቶ መጠቀም ይችላል። እና አድቫንቴጁ ምንድን ነው? አሁን ላይ ካየን፣ ታይም ቫልዩ ኦፍ ምን የሚባል ነገር አለ። ኢኮኖሚክስ ካየን ማለት ነው። ያ ማለት ምንድን ነው? ገንዘባቸው ሉዝ እያደረገን ያለው በጣም እየወደቀ ከእለት እለት የመግዛት አቅሙ ካምፓሲቲው ሎ ነው። በጣም በጣም እየወደቀ ነው ያሉ ግን ዴም ምስሌ ግን መታ አሴት ብትገዛ ኢንቨስት ብታረግ ነገ የአንተ ቢት አፕሪሼሽን ያደርጋል እየጨመረ ይሄዳል። ሶ አንተ በ78000 ገዛ ዛሬ አሁንኛ ከ3 ቀን በኋላ 97000 ነው የሚገባው ገና ካሁኑ በካር 20000 ብር ማለት ነው። ምሳሌ 100 ምናምን ካሬ የገዛ ሰው ወደ አንድ ጥብር 3 ሚሊዮን 4 ሚሊዮን በአንድ ያገኝ ማለት ነው። ስለዚህ ተመራጭ ነው ማለት ነው። ስለዚህ በገንዘባችን እየወደቀ ስለሆነ ዴም ምስሌ ደሞ በስታርክ ነገ ላይ ማረት ይችላለ። ሌላው ደግሞ ካየን በኮሊደር ምክንያት ደግሞ ብዙ ጊዜ እንትኖች ምናምን ሎሽን ውስጥ ተስተካክሏል። እና የዲኤምሲ ጋር ደግሞ ስትመጣ በኮሊደር ምክንያት በፊት ላይ ህንፃዎቻችን ገባዩ ነበር። አሁን ግን ኮሊደር ድማት እንትን ብሎት አስተካክሎት ወደ መንገዱ መጥቷል ማለት ነው። እና ዘጠና ፐርሰንት የሚሆነው ደግሞ ዲኤምሲ ሪል እስቴት ደግሞ ኮሊደር ድማት ላይ እየሰራ ነው ያለው ማለት ነው። ስለዚህ ያንተ ሳይት እንደምታየው በጣም ጠጋ ይላል ማለት፣ እንደዛ ሲሆን ተወዳጅ ሆናማ። ስለዚህ እዚህ አካባቢ ላይ ከቅርብ ጊዜ በኋላ በካሬ መቶ ሀምሳ ሺህ ብር የማይሸጥበት ምንም ምክንያት አይኖርም ማለት ነው ስለዚህ ገና እየተሰራ ያለ ቢልዲንግ ላይ ገና እንደዚህ አይነት ጭማሮ እንደሚኖር ምንም ጥርጥር የለውም ማለት ነው አንድ ይህ ነው ሁለተኛ ደግሞ ነገ ላይ ደግሞ አንተ ቤትን አከራይተህ ምናምን ደግሞ ብትኖር እዚህ አካባቢ አፍሪካ ሲሲዲ አለ ቻድ ኤምባሲ አለ ተላልቅ የመንግስት ተቋማት ስላሉ አካባቢ ላይ ነገ ላይ ብታከራይ ያው ባለ አንድ መኝታ በትንሹ እስከ አርባ እስከ ሀምሳ ሺህ ነገ ላይ ታከራይዋለህ ማለት ነው ባለ ሁለት ደግሞ ከመቶ ሺህ በላይ ይሆናል ማለት ነው ስለዚህ በደንብ ተመረጥ ነው ነገሬም ደግሞ አትርፋ ብለሽ 6 ሚሊዮን የገዛው ቤት 18 ሚሊዮን ይሆናል ማለት ነው። ምክንያቱም በፊት ላይ የነበሩት ቪላ ቤቶች እንደዚህ በአራት ሚሊዮን ይሸጥ ናቸው የዛሬ ስምንት ዓመት። አሁን ላይ ግን አርባ ና አምሳ ሚሊዮን እያለ ነው ማለት የገዛው ሰው መጠቀም ይቻላል ማለት ነው። ብዙ ሪል ስቴቶች ዲዛይን እና ዲኤምሲ ሪል እስቴት ላይ ዲዛይናቸው ምን ይመስላል? በጣም የሚያምር ዲዛይን ነው ይዘን የመጣ ነው። ግን ምን አርገናል መሰልክኛ እንትን ከማድረጋችን በፊት ስራ ከመጀመራችን በፊት ማርኬት አናሊሲስ ሰርተን 980 የሚሆኑ ሬሰርች ላይ ዞረን አይተን ማርኬት አናሊሲስ ሰርተን ወደዚህ ዲዛይን የመጣነው ማለት ነው። እ በዛ ላይ ደግሞ ምናደርገናው ቱርክ፣ ቻይና እና ዱባይ ባለሙያዎች ልከነው ዲዛይኖች የሚሰደው ማለት ነው። እና የኛ ዲዛይን የዲኤምሲ ዲዛይን ዱባይ ዲዛይን ይባላል። ወይ ደግሞ እስላሚክ ዲዛይን ይባላል። ምን ማለት ነው? ብዙ ጊዜ ካየን ዱባይ ለቤቶችን ካየክ ዋናው ቤት ስከፍት ሳሎን አታገኝም ሰፊ ኮሪደር ዲፍረንስ ወንድና ሴት ምናም እንዳይታይ ማለት ነው። ሶ ዲዛይናችን ይሄ ነው። ይህን አሁን ካሬ ማየት እንችላለን። አሁን ይሄ ካሬ መቶ አስሮት ካሬ ግን ምን ምን ነገሮች ለነሱ ለማሳየት ነው። እና እስኪ እያንዳንዱን ያልኩትን የሙስሊሞች ዲዛይን ወይ ደግሞ ዱባይ ዲዛይን የሚለውን ደግሞ አስር ዳክ። አሁን ይሄ መቶ አስሮት ካሬ ነው። ምን ምን ነገሮች አለ የሚለውን የሰራተኛ ክላስ አለው። ሰራተኛ ደግሞ የራሱ ምናላት መጠጣ ሌላው ኪችን አለ ኪችን ላይ ደግሞ ምን አድርገናል፣ ባልኮኒ በረንዳ። ብዙ ጊዜ ኪችን ላይ ምግብ ሲሰራ ሽታው ወደ ሳሎን መኝታ ቤቶች ይመጣል። ይህን ነገር ያስቀራል ማለት ነው። በረንዳ ነው ይከፍታል ማለት ነው። ሌላው ላውንደሪ ማሽን። ብዙ ጊዜ ላውንደሪ ማሽን የሚቀመጠው ወይ ኪችን ላይ ነው ወይ ደግሞ ባዝሩም ላይ ነው ምናምን፣ እኛ ጋር ግን ለብቻው አድርገናል ማለት ነው። ሌላው ሳሎናችን ይሆናል። ሳሎን ላይ ደግሞ ምን አለ በረንዳ አድርገናል። ሌላው አንደኛው መኝታ ቤት ይሆናል ሌላው ማስተር ቤድሩም አለ። ልጆቹ ደ ደግሞ የራሳቸው ምን አላቸው። ይሄ ማስተር ቤድሩም የራሱ ልጆቹ ደግሞ የራሳቸው ሆኖ ሶስት መታጠቢያ ቤት አለው ማለት ነው። ከሰራተኛ ጋር ሶስት ክላስ ነው ማለት ነው። በዚህ ደረጃ ላይ ለሰራተኛ ክብር ዲዛይን አረጋችሁ። አንዳንድ ሰው እንደረዳት ክላስ መጠቀም ይችላል። ያ ምናምን ቢመጣ እንደ አዲሽናል ክላስ ያገለግላል ማለት ነው። ወደዚህ ጋር የሚያስመጣ ነገር የለም ማለት ነው። የኛ ዲዛይን ለየት የሚያደርግ ዲዛይን ዱባይ ዲዛይን ይባላል። ምን ማለት ነው? ቅድም እንዳልኩ ዱባይ ለቤት ውስጥ ሃይ ዋን ኦፍ ሳሎን አታገኝም። ይኸው በዚህ በሩ ስገባ ያ ጋር ወደ ሳሎን የሚሄደው በዚህ ጋር፣ ስፈልግ በዚህ ጋር ትሄዳለህ። ሳሎን ላይ ደሞ እንግዳ ካለ፣ አንተ ደግሞ ወደ ምትፈልገው ክላስ ውስጥ ትሄዳለህ ማለት ነው። ሁለተኛ ደግሞ ማስተር ቤድሩም እና የልጆች መኝታ ቤት ቅርብ ለቅርብ አድርገናል። አንተ ወደ መኝታ ቤት ስትሄድ እዚህ ጋር ልጆች አይተህ ወደዚህ ትመጣል። ምክንያቱም የልጆች መኝታ ቤት ብዙ ጊዜ በር ስር ምናምን ነው። እንደዚያ ሲሆን ልጆቹ ይደሩ ይጡም አታውቅም ማለት ነው። ሌላ ደግሞ ምን አድርገናል ሰራተኛ የራሷ ክላስ አላት የራሷ የምትጠውት አላት። ላውንደሪ ያለ ኪችን አለ ባልከና ያለ ጥሩ ሰራተኛ ደግሞ እንዳለው ማይ ሰራተኛ ሊኖር ስለሚችል እዚህ ጋር በር ማድረግ ይቻላል። ሰርቪስ ኳርተር ኮንሰፕት አለ ማለት ነው። ምክንያቱም ሰራተኛ ሁሉም ነገር እዚህ ጋር ታገኛለህ። ሻወሯ ካለ መመገቢያ ክላሷ ካለ መታኛው ማደሪያው ካለ ለወንደር ማሽኑ ካለ ወደዛ ጋር የሚያስኬድ ነገር የለም። አንዴ ነው። ሌላው ደግሞ አንተ ደግሞ ቤትህን ማስጠበቅ ደግሞ ስትፈልግ የዚህ ይቸቆልፍ ትሰጣና ሰራተኛ የራሷ ክላስ ምናም ስላለ ወይ ደግሞ እዚህኛው ማደሪያ ክፍል ስላለ ወደዚህ ጋር የሚያስኬድ ነገር የለም ማለት ነው። ስለዚህ ሳሎ ላይ ቀጣፋብኝ መኝታ ቤት የቀሰርኩበት ነገር የለም። እዚጋ በር ስላለት ማለት ነው ይዘጋል ማለት እዚጋ ይዶራል። አንዴ አድርገናል። ሌላው ደግሞ ሳሎን እዚህ ሆኖ ብዙ ጊዜ ከሽ እንት ቤቱ አጠገብ ላተገቡ ሰው እዚጋ የተሰዳዳ ወይ ደግሞ ሰው እዚጋ እየበላ ቶይሌቱን መታየት የለበትም። ምሳሌ ዞር አርገ አርገ ነው ማለት ነው። ስለዚህ ዲዛይናችን ማርኬት ላይ ያነጋግረው ዲዛይን ይሄን ይመስላል ማለት ነው። ኦኬ፣ እነዚህ ህንጻዎቹ የራሳቸው የተፈጥሮ ባንክ ማግኘት አንጻር እንዴት ነው? አሁን ያሳየሁት ቤቶች አንደኛ የጧጽ የሚያይ ነው ቪው ወደ መንገድ የሚሆኑ የተዋጣ የሚያሳይ ሳይት ነው ማለት ነው። አንድ ይሄ ነው። ሌላው ደግሞ ምናደርገናል እኛ ጋ አንድ ቤት አለ። ከአንድ ቤት ቀጥሎ ደግሞ እኛ ጋ ኦፕን እንደሆነ ክፍተት አለው። ከዛ በኋላ ክፍተት አለው። ለምን ቤቶችን ብርሃን አሉ ማለት ነው። ጨለማ የሚባል ነገር ዲኤምሲ ጋ አይኖርም ማለት ነው። ህንፃዎቻችን ምናደርገናል እኛ ኦፕን እንደሆን ኦፕን እንደሆን አድርገን በመስታወት ነው እስከ ላይ ደስ ያደርግ ስለዚህ ቤቱ በቂ ብርሃን አለው። ሌላው ደግሞ አንዳንድ ቦታ ደግሞ ከየት አንድ ቤት ከአንድ ቤት ትይዩ ነው። እኛ ጋር ግን እንደዚህ የለም። ይህ ቤት ከሆነ ቀጣይ ደግሞ ሌላ ቤት ያለው ፊት ለፊት ፊት ለፊት እኛ ጋር ትይዩ ነገር አይኖርም። እያንዳንዱ ፋሚሊ ፕራይቬሽን በጣም በጣም ነው ፕራይቬሽን። የግንባታ ሂደታችን ያው እንግዲህ እንደምትመለከተው አሁን የመጣችሁበት ሰዓት ትንሽ ምሳ ሰዓት ስለሆነና ሰራተኞቻችን በሽፍት ስለሚሰሩ ነው እንጂ 24 ሰዓት ነው የሚገነባው። እዚህ ጋርም እንደምታያቸው እንግዲህ በዲኤምሲ ሰማይ ስር ፀሐይ አትጠልቅም ማለት ነው። ያ ማለት ደግሞ ለከስተመሮቻችን ቶሎ በፍጥነት ለማስረከብ በሶስት ሽፍት ነው እየሰራን የምንገኘው። አፓርታማችን ኮምፓውንድ ነው። ከዚህ በፊት አርባ ሁለት የሆኑ ቪላዎችን ሰርቶ አስረክቧል። አሁን ላይ ደግሞ አምስት የሆኑ መንደሮችን እዚሁ ያስረከበበት ቦታ ላይ እየገነባ ነው የሚገኘው እና አምስት የሆነ የመዋኛ ገንዳ፣ አምስት የልጆች መጫወቻ ስፍራዎችን፣ ላይብረሪ፣ ሞሎችን እና የንግድ ሱቆቹን የያዘ ለሂልሳይድ ለቶፕ ቪው ወዳጆች የቀረበ ቆንጆ በረከት ነው። የከርሰ ምድር የከርሰ ምድር ውሃ ኦልሬዲ አውጥተናልታል። ከርሰ ምድር ውሃ አለው። 24 ሰዓት ደግሞ ጄኔሬተሮች እንደተጠበቁ ናቸው። ዘመናዊ የሆነ መንደር ነው እየገነባን ያለነው ማለት ነው። ቤዝመንት ላይ የመኪና ፓርኪንግ የኤሌክትሪክ ቻርጀር መገጠሙስ? አሁን ላይ ያው የኤሌክትሪክ መኪናዎች በጣም ወደ ሀገራችን እንደመግባታቸው መጠን ዲኤምሲ ሪል ስቴት ባሉት ቤዝመንቶች ላይ የኤሌክትሪክ ቻርጅ ማድረጊያ ስቴሽኖችን ገጥሟል ማለት ነው። ለእያንዳንዱ በቂ የሆነ የፓርኪንግ አላችሁ? በደንብ ያ ማለት ቢያንስ አንድ ቢልዲንግ ላይ ሰባት ቤዝመንቶች አሉ። ይሄ ከበቂ በላይ ነው። እንዲሁም አንዳንድ ቤዝመንት ነበር የሰጠ ነው፣ ግን ባል ሚስት እንዲሁም ደግሞ የሚመጡ እንግዳዎች ስላሉ ከአንድ በላይ የቤዝመንት አማራጮች፣ የመኪና ማቆሚያ ቦታዎች በደንብ አሉ ማለት ነው እንዲሁም ደግሞ የበግ ማረጃ ቦታን ራሱ ቤዝመንት ላይ አካተን የመጣ ነው ያው ኢትዮጵያዊ ስለሆነ እንደዚህ አይነት የበዓል ሁነቶች ስለሚኖሩ እሱንም አካተን የመጣ ነው ማለት አካባቢውን ለማታቁት ለቡ መብራት ኃይል ነው መስቀለኛ ጋር ነው እንደምታየው ያለ ነው እዛ ጋር ሄድ ኦፊሳችን ነው ያለው ለቡ መብራት ኃይል አሁን ላይ በደንብ እየተነሳ ያለ ሰፈር ነው ቆንጆ ሰፈር ነው ከንግድም አንጻር ከመኖሪያም አንጻር ተመራጭ የሆነ ቦታ ነው ለቦሌ ኤርፖርት ከስምንት ደቂቃ ያላለፈ ለድራይቭ ለሚያደርጉ ሰዎች ከስምንት ደቂቃ ያላለፈ ነው ለሜክሲኮ እንዲሁም ለጀሞ፣ ለላፍቶ ላሉት ሰፈሮች በሙሉ ቅርብ የሆነ ቦታ ነው። እዚህ ላይ እኛ መስቀለኛ ቦታ ላይ ነው የምንገኘው። እንዲሁም አሁን እዚች ጋር የኮሪደር ልማት እየተካሄደ ነው፣ ከሳይታችን ፊት ለፊት ማለት ነው። ሶስት ፕሮጀክቶች ናቸው በኮሪደር ልማቱም ያሉት ፋውንቴኖች ያሉበት ቦታ ነው እና ይሄ ደግሞ ሞር ለገዛው ሰው ሰው ከፍሎ የሚገባበትን ፓርኪንግ ከላይ ሆኖ በመስኮት እያየ ኢንጆይ ማድረግ የሚችልበት ቦታ ነው ማለት ነው። ካለው ከሴኩሪቲ አንጻር ደግሞ ዝችጋ እንደምታያት ቻድ ኤምባሲ ናት ፍለፊታችን ላይ የምትገኘው። ያው ኤምባሲ አጠገብ የሚገዙ ሰዎች ከሴኩሪቲም አንጻር ያው በደንብ መጠበቅ አለበት፣ ሁለትም ደግሞ ከፍጥነትም አንጻር ያው ብዙ ጊዜ ዲሌ ሊኖር አይችልም፣ ኤምባሲ ያለበት ቦታ ላይ ቶሎ ሰርቶ ግዴታ ማስረከብ አለበትና። እና ሞር የተሻለ ቦታ ነው። ቆንጆ ቦታ ነው እና ሁላችሁም እንግዲህ የዚህ በረከት የዚህ ሀሴት የዚህ ንብረት ባለቤት ሁኑ ብለን ጥሪያችን እናቀርባለን። በጣም ሰፋ ያለ መኖሪያ። በጣም አመሰግናለሁ።